የኛ ድርጅት እንግዲህ ጀጎል በጓዳቸው አረብ ሀገር ላይ ባሉ እህቶች ዙሪያ ይሰራል፣ እየተንቀሳቀስን ነው። ምናልባት እንዴት ታየዋለህ? የአረብ ሀገርን እንትን እንዴት ልፋታቸው ብዙ ችግሮችን ተሰማለ በአንድን በሌላ መንገድ እንዴት ታያዋለስ? ምን አይነት አመለካከት አለህ ስለ አረብ ሀገር? ስለ አረብ ሀገር ያው ነበርኩኝ፣ ኳታር ነው የነበርኩት አረብ ሀገር። ያው እኔ በተወሰነ ጊዜ በተወሰነ መገድ ቀምሻት አለውና፣ አረብ ሀገር ሌበር የሚባል ስራ ታውቃለህ? የቀን ስራ ሌበር የሚባል ስራ ነው እና በህይወቴ ለመጀመሪያ ጊዜ ነው ባሪላና አካፋ አረብ ሀገር ጊዜ ያስኩት እና በዛ ሙቀት አታምነኝ አስራ አምስት ቀን ሰርቼ ጥሎኝ ሙቀቱ ማለት ነው። አስራ አምስት ቀን ሰርቼ አስራ አምስት ቀን ደግሞ ተቀብዬ የሚወጣው አቅቶኝ ማለት ነው። አረብ ሀገር ናታ ነኝ። በጣም ቀላል አይደለም፣ እውነት ለመናገር ስላየሁት ነው እና እዛ ቦታ መሬት ስለነበርኩ ነው ማውራው እና አረብ ሀገር ቀላል አይደለም። በተለይ ደግሞ እኔ በቀን ስራው ሌበሩ ነው ያየሁ። እስከዛ ውጭ ደግሞ ይሄ የቤት ሰራተኛ ሆኖ ደግሞ ተቀጥሮ ምናምን የሚሰሩት እጅግ በጣም ከባድ

ሁለት አመት አሳልፍ ያለውኝ እና ሰው። ስለዚህ ለእኔ ልዩ ክብር ልዩ ፍቅር ልዩ ቦታ አለ። በየትኛው ምክንያት ለሄዱ አረብ ሀገር ላሉ ሰዎች በሙሉ ይህን ያለኝ አመለክ ይህን ያለኝ አመለክት። ሶሪ፣ እኔ ጋር እየተቋረጠ እርዳታው እያስቸገረኝ ስለሆነ ኦልሬዲ ቀይር ያለው ምናልባት ማዘር እንግዲህ ረጅም ጊዜ እዛ እንደማሳልፋቸው አንተ ወደዛ የሄድከው ማዘርን ለማገዝ ብለህ ነው? ፕላን አድርገህ ነው ወደዛ የሄድከው፣ ወይስ ማዘር እንደ አይነት ነገር ውስጥ እንትን ነው? ቢሆን ታሪኩ ረጅም፣ ብዙ ታሪክ አለው። ከቤተሰብ ከተለያዩ ነገሮች ጋር ይነካካል። እና በህይወትህ አንዳንድ ነገሮችን የቤተሰብንም ክብር ለመጠበቅ ስል እዚህ ሚዲያ ላይ ማውራት የማልፈልጋቸው ነገሮች አሉ። በቤተሰብ መሀል፣ በኔም በእነሱ መሀል የተፈጠሩ ነገሮች ሊኖሩ ይችላሉ ምናምን። ነገር ግን እነዛ ነገሮች ቱ ዘ ፓስት ብዬ ትቻቸው እዚህ ጋር እስከደረስኩ ድረስ እግዚአብሔር ረድቶኝ ሰዎች ረድተው እዚህ ጋር እስከደረስኩ ድረስ ተመስገን፣ ክብሩ ይስፋ። ግን ከዛ በኋላ ከዛ በፊት ያለው ታሪክ ትንሽ ረዘም ያለ ነው ግን ይሄንን ነገር ለማግኘቴ እና እዛ ጋር ለመድረሴ ኳታር ላይ ያሉ ሰዎች እና የኳታር ኢምባሲ ኮሚኒቲው ትልቁን ድርሻ ይወስዳል። ማየን ለማግኘቴ እና እዛ ጋር ያለው ነገር ተሳክቶ ብዙ ነገሮችን ለማድረግ የበቃሁት ኳታር ላይ ባሉ ሰዎች በህዝቡ አጠቃላይ እና በኮሚኒቲው እና በኳታር ኢምባሲ ይሄ ሁሉ ነገር የሆነው ፋይናል አንሰር ይሄ። በጣም አሪፍ። እስቲ አንክ እንደ አንድ ወጣት ስፖርተኛም ደነነተም ላይ እንደ ሃይማኖት ላይ እስቲ ትንሽ ስለ ሃይማኖት ልጠይቅህና፣ ብዙ ወጣቶች እ ብዙ መከራ ውስጥ ነው የምናልፈው። እንደ ቤተ ክርስቲያን ከመቅረብ ይልቅ የምንርቅበት፣ የምንሸሽበት እና አለማዊ ነገር ላይ የምናዘወትርበት ነገር ይበዛል። ትንሽ ጊዜ እንኳን ትዕግስቱ የለንም። ቤተ ክርስቲያናችን ደግሞ ከምን ጊዜውም በላይ ችግር ላይ ነች። እንደ አንድ ኦርቶዶክስ እምነት ተከታይ በየአቅጣጫ ብዙ ፈተናዎች አሉብን እና ምንድን ነው የሚሰሙ እነዚህን ነገሮች ስታይ የተበላሹ አሰራሮችን የተበላሹ ነገሮችን፣ በቃ ማለት ሁሉም ሚስጥር የሚፈታው ቤተክርስቲያን ማለት በሁሉም ጥያቄ ቤተክርስቲያን መልስ፣ ግን በምናየው ነገር እንደ ለአንድ ወጣት ምንድን ነው የሚሰማው? ያው አጠቃላይ ብዙ ነገሮች ውስጥ ዲፕ ገብቶ ላለማውራት፣ ምክንያቱም አንደኛ በጣም ብዙ ትልቅ እውቀት ይፈልጋል፣ በጣም ቅርበትም ይፈልጋል። ከዛ ውጭ ደግሞ እንደዚህ አይነት ነገሮችም ላይ ደግሞ ፈራጅም ላለመሆን፣ የክብሩ የቤቱ ባለቤት እግዚአብሔር እስካለ ድረስ፣ እኔ በምን ታምናለህ ካልከኝ፣ እግዚአብሔር ለእያንዳንዱ ነገር መልስም ጊዜም፣ የጊዜ ባለቤት እሱ ስለሆነ፣ የጉልበት ባለቤት እሱ ስለሆነ ሁሉንም ነገር ማስተካከል እሱ ስለሚችል ለእግዚአብሔር ነው የምተው፣ እንደዚህ አይነት ነገር ምክንያቱም እግዚአብሔር ቤቱን ማስተካከል ቤቱን ማሰናዳት እሱ ያውቅበታል። እና ባሉት ነገሮች እንደ ማንኛውም እንደ ኦርቶዶክስ እምነት ተከታይ የሚሰሙኝ አንዳንድ ነገሮችን ሳይ የሚያሳዝኑኝ ነገሮች አሉ። ግን በዛው ልክ ደግሞ አንዳንዴ ጣትም ላለመጠቆም ምክንያቱም አንዳንዴ ምን ይባላል የተሸፈነለት እኮ ይሸፍናል ይላል እኔ ራሱ በእግዚአብሔር ብዙ ነገር የተሸፈነልኝ ብዙ ኃጢአቶች ለውተዋል ብዙ ነገር የተደረገልኝ ሰው ነኝ እና በማያቸው ነገሮች ውስጥ ቢነካም ባዝንም በቃ እግዚአብሔር ፍርዱን ለሱ ተዋል። እግዚአብሔር ብዙ ነገሮችን እንዲያስተካከል ባለቤቱ እሱ ስለሆነ ከኔ የሚጠበቀው በጸሎት ብዙ ነገሮች እንዲስተካከሉ መጠየቅ ነው እና አንዳንድ ነገሮቹ በጣም ስፍት ያሉ ትልቅ እውቀት ያላቸው ከኔ በላይ ይላሉ፣ ቤተ እምነቱን በደንብ ጠንቅቀው ለሚያውቁ ሰዎች በመተው አምናለሁ። እና እዚህ ላይ ብዙ ሀሳብ የለ። በነገራችን ላይ እግዚአብሔር ቤቱን ራሱ ያዘጋጃል ራሱም ይጠብቃል። ምናልባት አንዳንድ ጊዜ በእምነቶቻችን የሚፈልጉብን ነገሮች አሉ አይደል ለምሳሌ የማንናገራቸው ብዙ የምናደርጋቸው ነገሮች አሉ እንደ ቤተ ክርስቲያን ልዩነት ማለት ነው እያየህ ደግሞ የምታልፋቸው ነገሮች የምትሰማቸው ነገር ደግሞ እንደው እንዲ ባይሆኑ የምንላቸው አሉ እንደ አንድ ወጣት የቤተ ክርስቲያን ትልልቁን ጉዳይ ንተው እና እንደ አንድ ወጣት ወጣቱ ከቤተ ክርስቲያን እየራቀ የሚመጣው ነው በምንድን ነው ብለህ ታስባለህ? አለ በአንተ ሳቤ ብዙ ወጣቶች ወይ ጓደኞች ናምን ወይ የምንርቀው በምን ምክንያት ነው ብለህ ታስባለህ? በጀጅመንት ጀጅመንት አልመሆን አንዳንዴ ችግሩ ምን መሰለህ፣ ሰዎች በጣም ለቤተ ክርስቲያን የቀረብን ስንመስልና ወይ ደግሞ የቀረብን ሲመስልን ፈጣሪን በደንብ ያገኘን ሲመስልን ምን ትሆናለህ መሰለህ፣ ችግሩ ምንድን ነው በጣም ችግር ውስጥ ያለ ሰው ወይ ደግሞ ኃጢአተኛ የሚባል በዓለም አይን ውስጥ ወይም በመንፈሳዊ አይን ውስጥ ኃጢአት ይሰራሉ ተብለው የሚታሰቡ ሰዎችን ድንገት ወደ ቤተ ክርስቲያን ሲመጡ ድንገት ወደ ደጁ ደጀ ሰላሙ ሲመጡ ሪያክት የምናደርግበት መንገድ ልክ ነው ብዬ አላስበ። በጣም ጀጅመንት አልሆነናል። መጽሐፍ ቅዱሱ አትፍረዱ ይላል። በጣም ሃይማኖቱን እናውቃለን እኛ ለእግዚአብሔር ቀርብነን ብለው ደግሞ የሚያስቡ ሰዎች የሚመጣውን ሰው በማሳቀቅ እና በተለያዩ ነገሮች ደግሞ ጣት በመጠቆም ደግሞ ዋንጫ የበላን ሆነናል። እና እሱ ይመስለኛል ብዙ ሰው የሚያርቀው በጣም ጀጅመንታል ነው። ብዙ ነገሮችን ካየህ እና ጀጅመንታል ነገሮች ይመስለኛል ወጣቱንም ያርቁት። እንዲሁም አንዳንድ አሉ ያው ስማቸውን ባልጠቅስም ኢንተርኔት ላይ ያሉ በቃ በጣም በብዙ ሰው ብዙ ነገሮችን አታክ በቃ መልካም ያልሆነ ባህሪ ያላቸውን ልጆች ገብተው እያወሩ ገብተዋል ፍቅርን እየሰበኳቸው ምናምን እንዲዘምሩ ሰላም ሰላምን እንዲረግጡ የሚያደርጉ ልጆች አሉ። እና ያ ነገር ሞር የተሻለ ነው ብዬ አስባለሁ። ግን ብዙውን ወጣት እያራቀ ያለው ምንድን ነው? ይሄ ከሱሱ ከአለማዊው ነገር ውጭ ያለውን ነው ብዙ ጊዜ ማየት መፈልገ እኛ እንዴት ነው እነሱን ስናይ የሪያክቲቭ እናደርገው ገባል። ይሄ ቅድም ያልኩ ለዛ ነው የተሸፈነለት ሰው ይሸፍናል። አረ አሁን ለምሳሌ ኃጢአቱ ይቅር የተባለለት ሰው እኔ ኃጢአተኛ ሆኜ በእግዚአብሔር ይቅር ተብሎልኝ፣ ሌላ ኃጢአተኛ ስታይ ትጸልያለህ ያንን ሰው ለማቅረብ እግዚአብሔር ይቅር ባይኖ ለማለት እንጂ፣ ቆመ እኔ አንተ ላይ ቆሜ አይ ተስፋዬ እኮ እንዲ ነው ምናምን ብዬ ጣቴ ከጠቆም ችግር ነው። አየ አሁን ብዙ ሰው ጋር ያለው ነገር ያ ነው። ጀጅመንት አለው ሰው። ያ ደግሞ ጀጅመንታል ሜንታሊቲ ብዙ ሰዎችን እንዳይደርሱ ያደርጋቸዋል። ልቡ ተሰብሮ ፈጣሪውን ለማግኘት የመጣን ሰው ገና ከበር የምታሳቅቀውና ኃጢአተኛ እንደሆነ በጣም ዝም ብለጣት የምጠቁምበት ከሆነ አደገኛ ነው። እና ያ ይመስለኛል ነው ያው አለማዊ ላይ ያለው ሱሱ ብዙ ነገሩ እንዳለ ሆኖ ሁሉም ሰው የሆነ ሰዓት ላይ ይበቃዋል ብዬ አስባለሁ። ሲበቃው ይመለሳል። ብዙ ነገሮች የኔ አስተያየት ያ ነው። ተስፊ ቢኒ የረፍት ጊዜ በምድረ የምታሳልፈው እረፍት ሲሆን እተኛለሁ። ማለ ማርያምን እኔ እተኛለሁ። እንዲ ለምን መሰለህ ህዝቢ አሁን ለምሳሌ እኔ ኤቭሪ ፎር አወርስ አክቲቭ ነው። አሁን ለምሳሌ 12 ሰዓት ላይ ማማ ምግብ መድኃኒት አላት እሱም ሰጥቻት ማታ አራት ሰዓት አሁን

በጣም ዲቴል ነገሩን መከታተል አለብህ። አሁን አቴንዳንት ስትሆን አስታማሚ ስትሆን ኬርፉሊ ነው ነገሮችን የምታየው። ለምሳሌ ቤድሾር እንዳይኖር ኤቭሪቲንግ ቴራፒ መስጠት አለብህ። በደንብ ማሳጅ ይፈልጋሉ። ይሄ ጋስትሮስቶሚ ክሊን መደረግ አለበት፣ ምግብ የምትወስድበት ትራኪውስቶሚ፣ አንገት ላይ ያለው ንጽህና በጣም ይፈልጋል። ኤቭሪቲንግ ዲቴል ነው ክሊን የምታረገው። ስለዚህ ኤቭሪ ፎር አወርስ አክቲቭ ነኝ። ከዛ ደግሞ ቤታለው፣ ስራ ቦታዬ እና ጂም ደግሞ እዛ ሄጄ ትሬንት ታደርጋለህ ምናምን ነገር እሱን ሰርቼ ከዛ ነው ወደ ሰፈር የምመለሰው። አራት ኪሎ ነው ሰፈር እና ስለዚህ ምንም ታይሙ የለኝ። የረፍት ታይም ካገኘው ማሰረተ ምናምን። አራት ኪሎ ነው የምትመለሰው? ለምን ወደዛ መቅረብ አልፈለግም። የተሻለ ገንዘብ ማ የተሻለ ንቀት ለማግኘት ፋይናንሻል በርደኑም ቀላል አይደለም እና ዩሃቭ ወርክ በደንብ እኔ ደግሞ በቻልኩት አቅም ይሄ ህይወት ፋይናንሻል በርደኑ በጣም ከባድ እና በእርግጥ እግዚአብሔር ይመስገን ሰዎች ሰፖርት አለ ብዙ ሰው ያግዘኛል፣ እና እግዚአብሔር ስለሚያግዘኝ ነው እንጂ ፋይናንሻል በርደኑ ከምታስበው በላይ ነው። በጣም ኦን ደተብኩ በጣም እና በቻልኩት አቅም አሁን እየሰራው እየሰራው እየሰራው፣ በራሴ ለመቻል ግን በራስ ለመቻል እራሱ ኢትስ ኢምፖስብል በጣም ከባድ ነው ግን መቻልኩት አቅም ቢያዝ ሙሉን እንኳን ባልችል የዚህን ህይወት እሩብን ወይ ደግሞ ግማሹን ያክል በራሴ መቻል ፈልጋለሁ፣ እና ለዛ ስል ትም ይሁን ማ ራሴን ለማሳደግ ስል ትንዴጅ ይሰራሉ። ቢኒ ግን ይቅርታ አድርግልኝና አንዳንድ ጊዜ ምን ስባለው መሰለ፣ አንተ ከሚገባው በላይ እየሞትክ ነው። እግዚአብሔርም ጉልበትና ብርታቱን ውስጥ አንዳንድ ጊዜ ግን ለአንተ በጣም ከባድ የሆኑ ነገሮች ለሆነ ሰው በጣም ሲምፕል እና ቀላል የሆኑ ጉዳዮች አሉ። ሲምፕል ለምሳሌ በአንድ ለሊት ውስጥ እስከ ሶስት መቶ ሺህ ብር የሚያወጡ ጓደኞችን አውቃለሁ። እኔ በመጠ ቃውስት ነው የሚያወጣው ተብሎ እንደዛ ልክ ጠጥቶ ከወጣ በኋላ ግን በር ላይ አስር ብር ስጠኝ ሀያ ብር ስጠኝ ለሚሉ እና ሁለት ልጆች ሶስት ልጆች ይዘው ለሚደምኑ ሰዎች ብዙ ሰዎች መስኮት መዝጋትን የሚመርጡት ከመርዳት ይልቅ። አንድ ያለው ለእናትህ ያለ ቦታ እሷ የምታግዝበት ምናምን እንቅልፍ ማጣቱ አይኖ ለእናትህ ነው የምታደርገው። ግን እነዚህን ሩቲኖቹ በየአራት ሰዓቶቹ የሚወሰዱት ነገሮች በራሳቸው መድኃኒታቸውም ዋጋቸው ከፍ ያለ ይመስለኛል። ለዚህ ነው ከአራት ኪሎ ምናምን እየሄድክ ያልኮስት ያደርጋል። መድኃኒቱ ብቻ ምን ያህል ኮስት ያደርጋል? ከመድኃኒቱ በላይ በጣም ኮስት የሚያደርገው ምግቡ፣ ኢንሹር ይባላል። በጣም ከባድ ነው፣ እሱ ነው በጣም ኮስት

አንዱ ጣሳር 800 ሚሊ ግራም አንድ ቀን፣ ምናልባት አንድ ቀን አንድ አንድ ቀን ከግማሽ እና ቀላል አይደለም እና ለዛ ነው ነገሮች ሳውራ ምንም ስል ብዙ ጊዜ እንደዚህ እንትን ሚዲያም ላይ ራሱ ብዙ ማውራት አልፈልግም። ለምንድን ነው ስለእንደዚህ አይነት ነገሮች ከማውራት ብዙ ጊዜ የምቆጠበው መሰለህ? ከእንትኑ አንጻር ነው። አንዳንዴ እንደዚህ አይነት ነገሮች በእግዚአብሔር ሲሸፈኑ ይሻላል። አሁን እዚህ ላይ ነገሮች በምንድን ነው የምትሸፍነው? ካለገኝ፣ በእግዚአብሔር። እሱ እግዚአብሔር የራሱ ሰዎች አሉት። ተረድተኸኛል? ኖርማሊ እኮ እሱማ ያለችው ማለት በእግዚአብሔር። አሁን እኔ እንዳንተ ነው የሚያገናኘን እኮ እግዚአብሔር ነው። ምንም የተለየ ነገር ሆኖ አይደለም። እሱ እንዳለ ሆኖ እንደዚህ አይነት እንደዚህ አይነት ፋይናንሻል ምናምን ሲሆኑ እንደዚህ አይነት ነገሮችን በምን አይነት መልኩ ወይም በምን አይነት አይን ታያቸዋለህ? እንደዚህ አይነት ነገሮችን ማለት በተለይ እንደዚህ በጣም ቋሚ የሆኑ ከበድ ያሉ ወጪዎች ምናምን ሲሆኑ እንደዚህ አይነት ነገሮችን እግዚአብሔር የራሱ ሰዎች አሉት ብዬ አስባለሁ። ምን ገብቷል? ያንን እንዳስብ ያደረገኝ ዝም ብሎ አለ። አሁንም ማውራህን በወር አሁን እንግዲህ አምስት ሺህ ምናምን ብር ሲሆን አራት ሺህ የሚሸጡ አሉ። አንዳንድ ቦታ በወር ስታስበው ኦልሞስት ዘጠና ምናምን ሺህ ብር ነው የሚመጣው። ምን ገብቷል? ካኒ ብሊቪ በወር አጥቼ አላውቅም። ለማ አገኘዋለሁ ያንን ነገር ሰዎችን ጠይቄ ወይ ብዙ ቦታ ዞሬ አይደለም። እግዚአብሔር ፊት ነው ለሱ ነው ምነግረው ገብተዋል። ተንበርክኬ አሳውቀዋለሁ። ግን እንቅልፍ የማይወስዳቸው ሰዎች አሉ። እግዚአብሔር የራሱ ሰዎች አሉት። ግንታ ሶ በዛ መልኩ ነው እንደዚህ አይነት ነገሮችን እንተምሩ ለምን እንደዚህ አይነት ይሄ ኮንሲስተንሲ የሆነ ቋሚ የሆነ ነገር ሲሆን ከባድ ነው። አሁን ለምሳሌ ሰው መተ ጠይቀ ቦታ አንዴ ሊሰጥ ይችላል። ሁለተኛ መተ ብትጠይቀው ፊት ይነሳል። ሶስተኛ ብትመጣ እንዴ ሁሌ ነው እንዴ ምናምን የምትባለው ሰው በጣም አደገኛ እና ከነዚህ አይነት ነገሮች እጠነቀቃለሁ። ረጅም ዓመት እንደሚቆይ በጣም ከባድም እንደሆነ አውቃለሁ። ለዛም ነው ስራ ላይ ፎከስ አድርጌ የምትሰራውን ነገር እግዚአብሔር ነው የሚባርክልህ። ተመስገን። ከስራም በማገኘው ሸፍናለሁ። ከዚ ውጭ ያለውን ደግሞ እግዚአብሔር የራሱ ማማጋ ያለውን ነገር ሳላጎል በስነ ስርዓት በጥሬ ማንም ሰው ሲያየኝ ከእግዚአብሔር ስለሚያየኝ እሷ ጋር ያለውን ነገር ግን በስነ